ስትለን የተወዳጅ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የእለተ ማክሰኞ እኩለ ቀን ዜና መጽሔታችን ወደ እናንተ ማድረስ እንጀምራለን። አበይት ነጥቦችን እናስቀድማለን። በአማራ ክልል ያለውን የተራዘመ ግጭት በመፍታት የሕግ በላይነት ለማስከበር መንግስት በትኩረት ሊሰራ እንደሚገባ የሕዝብ ተወካዮች ምክር ቤት አባላት ጠየቁ። በምዕራብ ጎጃም ዞን ጃቢ ጠናን ወረዳ 2017-18 የምርት ዘመን ለአርሶ አደሮች የአፈር ማዳበሪያ እየተሰራጨ ነው። የዜጋዎች የገቢ አለመመጣጠንና ና ኩልነት አለመስፈን ፍትሐዊ ዓለምን ለመፍጠር በሚደረገው ጥረት ላይ እንቅፋት መፍጠሩን የቡድን ሀያ አባል ሀገራት የወቅቱ ሊቀመንበር ደቡብ አፍሪካ አስታወቀች። የተከበራችሁ ተመልካቾቻችን በሚኖረን ቆይታ የምግብ ዋስትናን ማረጋገጥና አርሶ አደሩን የሰብል መድን ሽፋን ተጠቃሚ ለማድረግ ያለመ የምክክል መድረክ እየተካሄደ ነው የሚገኘው። ከስፍራው የሚገኘው ባልደረባ ሀይሉ መላክ ደግሞ በኋላ ላይ በቀጥታ መስመራችን ላይ ተገኝቶ መረጃዎችን የሚያጋራ ነው የሚሆነው። ከዚህ ዋናው ከሚገኘው ስቱዲዮችን ደግሞ ዜና መጽሔቱን እየመራው ሳምራዊት ሙልጌታ እንዲሁም በምልክት ቋንቋ ወላ እንዳለው ከእናንተ ጋር ቆይታ እናደርጋለን። አብራችሁን ዝለቁ። በግጭት ምክንያት ፈተና ውስጥ ያለውን ትምህርት ለመታደግ በየደረጃው ያለ አመራር የድርሻው እንዲወጣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። የፌዴራል ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በበኩላቸው ፈተናዎችን በመቋቋም ፍትሃዊና ጥራት ያለው ትምህርት ተደራሽ ለማድረግ እየተሰራ ነው ብለዋል። በአማራ ክልል በጸጥታ ችግር ምክንያት ፈተና ያጋጠመው የትምህርት ዘርፍ ለመታደግ ዓላማ ያደረገ የንቅናቄ መድረክ በባህር ዳር ተካሂዷል። ስራው ድንቅ ደሳለው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 ተግባር የትምህርት ዘርፍ እንዲሆን እና ይሄንን በመምራት ረገድ ከፍተኛ አስተዋጽኦ እንድታበረክቱ ለማሳሰብ ጭምር ነው። በዚሁ መድረክ የተገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የትምህርት ጥራትን ችግር ለመፍታት የትምህርት ቤቶችን ደረጃ ከማሳደግ ባለፈ አዲስ ስርዓተ ትምህርት ተቀርጾ እየተሰራ ነው ብለዋል። የትውልድ ስብራትን ለመታደግ ፈተናን በመቋቋም ፍትሐዊና ጥራት ያለው ትምህርት ተደራሽ ለማድረግ እየተሰራ መሆኑንም ነው የገለጹት። በትምህርት ዘርፉ ግልጽ ራእይ በማስቀመጥ ጥራት ያለው ትምህርትን ለሁሉም ዜጎች በሁሉም አካባቢ ተደራሽ ለማድረግ የተለያዩ የለውጥ ተግባራትን ቀርጸን ተግባራዊ እያደረግን እንገኛለን። በኢትዮጵያዊነቱ ብቻ ጥራት ያለው ትምህርት እንዲያገኝ በማድረግ ብቁና ብቃት ያላቸው እንዲሁም ስነ ምግባር የተላበሱ ትውልዶችን ማፍራት እንችላለን። በአማራ ክልልም በጸጥታ ችግሩ ጉዳት የደረሰባቸውን ትምህርት ቤቶች መልሶ በመገንባት እየተሰራ ነው ያሉት ትምህርት ሚኒስትሩ፣ በቀጣይም ድጋፉ ተጠናክሮ ይቀጥላል ብለዋል። እንዲሁም ሞዴል ትምህርት ቤቶችን ጨምሮ 17 ትምህርት ቤቶችን በአማራ ክልል ለመገንባት ተዘጋጅተናል። ሁሉንም ትምህርት ቤቶች ክረምት ከመግባቱ በፊት እናስጀምራለን። አንድ ዓመት ባልሞላ ጊዜ ውስጥ እንጨርሳለን። በሌላ አነጋገር የአማራ ክልል ከግጭት ወጥቶ ትምህርት ገበታ የራቁትን ልጆቹን ወደ ትምህርት ቤቶች ለመመለስ በሚያደርገው ጥረት ትምህርት ሚኒስቴር በተቻለው አቅም በሙሉ እንደሚተባበር ልገልጽላችሁ እወዳለሁ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉለሽ ደሴ በተያዘው በጀት ዓመት ሰባት ሚሊዮን ተማሪዎች ለማስተማር ታቅዶ 2.8 ሚሊዮን ተማሪዎች ብቻ በትምህርት ገበታ እንደሚገኙ ገልጸዋል። አሁን ከገጠመን ችግር ወጥተን ተማሪዎች ወደ ትምህርት ገበታ እንዲመለሱ በትኩረት መስራት እንደሚገባ አስገንዝበዋል። እስካሁን ድረስ የመዘገብነው 2.8 ሚሊዮን ተማሪዎችን ብቻ ይህም ከእቅዳችን 40.6% ብቻ ነው። ይህ ማለት ህዝባችን ከዓለም ሁለንተናዊ የጉዞ መስመር ይወጣል እንደማለት ነው። ችግሩ ዘመን ተሻጋሪ መሆኑን አውቀን የባከነን ጊዜ በሚያካክስ መልኩ ተባብረን ክንዳችንን አጠንቅረን መታገልና ወደ ትክክለኛው መስመር መግባት ነው። በንቅናቄ መድረኩ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋን ጨምሮ ሌሎች የፌዴራል የክልልና የዞን እንዲሁም የሚመለከታቸው አካላት ተሳትፈዋል። የምግብ ሉዓላዊነት ማረጋገጥ የህልውና ጉዳይ ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሀሎ ተናገሩ። አርሶ አደሩ የሰብል መድን ሽፋን ተጠቃሚ የማድረግ ስራ እየተሰራ መሆኑንም ኃላፊው ገልጸዋል። ይህንም በተመለከተ ከባለድርሻ አካላት ጋር የምክክር መድረክ እየተካሄደ ነው። መግቢያ ላይ እንዳልኳችሁ በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባ ኃይሉ መላክ በቀጥታ መስመራችን ላይ ይገኛል። ኃይሉ እንዴት አለህ? በምክክር መድረኩ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ፣ ሳምራዊት እንደምን ዋላችሁ ተመልካቾቻችን። ሳምራዊት አንቺም ቀደም ብለሽ እንዳነሳሽው እንግዲህ የምግብ ለዋላዊነትን የማረጋገጥ ጉዳይ ለነገ የሚተው ጉዳይ አይደለም። እንደ ሀገር አንድ ሀገር በኢኮኖሚ የበላይነቷን የምታንጸባርቀው በምግብ ሕዝቦቿን በሉዓላዊነት ማረጋገጥ ስትችል ነው። እንደ ሀገር እንግዲህ በግብርናው ክፍለ ኢኮኖሚ ሰፊ የሆነ ርብርብ እየተደረገ ይገኛል። በአማራ ክልልም እንደሚታወቀው እንግዲህ ሰፊ የሆነ ለም መሬት አለን። በ2016/2017 የምርት ዘመን እንኳን ከ5 ሚሊዮን ሄክታር በላይ መሬት ነው በሰብል ለመሸፈን ሲሰራ የነበረው ይህ በዚህ ረገድ ደግሞ እንግዲህ ብዙ ጊዜ እንደሚታወቀው ከዚህ ከመድን ሽፋን ጋር በተያያዘ አርሶአደሮች በተለያዩ አማራጭ ግባቶችን ተጠቅመው ምርትና ምርታማነትን ለማሳደግ ከግብርና ባለሙያዎች ጋር ከባለድርሻ አካላት ጋር የተለያዩ ስራዎችን እንደሚሰሩ ይታወቃል። ነገር ግን ሰብላቸው በተፈጥሮ የሚሆን በሰው ሰራሽ አደጋ ጉዳት ይደርሳል። በዚህ ጊዜ ደግሞ እጃቸውን ለባለሀብት ሊሆን ይችላል፣ ለረጅ ድርጅቶች ሊሆን ይችላል፣ ለመንግስት ሊሆን ይችላል፣ ሲዘረጉ ይስተዋላልና በተለይ በአማራ ክልል ይህንን ደግሞ ለመታደግ ሰፊ ርብርብ እየተደረገ ቢሆንም ግን ፖላ አድቨርታይዝ ከሚባል ፕሮጀክት ጋር በመተባበር ለአምስት አመት የሚቆይ ስምምነት ተፈራርሞ ወደ ትግበራ ገብቷል። ባለፉት ሁለት አመታትም በተለይ አምስት መቶ ሺህ የሚሆኑ አርሶ አደሮችን የሰብል መድን ሽፋን ተጠቃሚ ማድረግ መቻሉ ነው በምክክር መድረኩ የተነሳው። በተለይ በዚህ በምክክር መድረኩ ላይ የተገኙትና መልእክት ያስተላለፉት በምክትል ርዕሰ መስተዳደር ማድረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረሰሃሉ አርሶ አደሩ እጁን ከሚዘረጋ ይልቅ ለድህነት በር ከሚከፍት ይልቅ ራሱን በራሱም የሚታደግበትን መንገድ በማመቻቸት የምግብ ሉዓላዊነትን በማረጋገጥ ሂደት ሰፊ ስራ መሰራት እንዳለበት ነው መልእክታቸውን ያስተላለፉት። በዚህ ረገድ እንግዲህ በኢንሹራንስ ወይም ደግሞ በመድን ሽፋን በተሽከርካሪ፣ በጤና ተቋማት ዘንድ ነው ብዙ ጊዜ የተለመደው እንጂ በአርሶ አደሮች ዘንድ በተለይ የሰብል መድን ሽፋን ብዙም የተለመደ ተግባር አይደለም። ይህ የመድን ሽፋን ደግሞ አርሶ አደሮችን ተጠቃሚ የሚያደርግ እንደሆነ ነው በምክክር መድረኩ እየተነሳ ያለው። ከአርሶ አደሮችስ ምን ይጠበቃል የሚለውን ይህን ጉዳይ ማንሳት ተገቢ ስለሆነ አርሶ አደሮች የዚህ የሰብል መድን ሽፋን ተጠቃሚ እንዲሆኑ የሚያስችል የመጀመሪያ ወይም ደግሞ ዝቅተኛው መስፈርት አንዱ 235 ብር ብቻ በመክፈል አባል መሆን ይችላሉ። ነገር ግን ይህ አባል ከሆኑ በኋላ የመድኑ ተጠቃሚ የሚሆኑት በሳተላይት መረጃዎች ከተሰበሰቡ በኋላ በሰው ሰራሽ የሚሆን በተፈጥሮ አደጋ ሰብላቸው ከወደመ ከወደነ ያ ውድመት ከተጠናና ምን ያህል ካሳ ያስፈልጋቸዋል ከተባለ በኋላ የዛን ክፍያ የካሳ ክፍያ ተጠቃሚ ይሆናሉ ማለት ነው። ነገር ግን እንግዲህ በቀጣይ ጊዜያት ነው በአማራ ክልል በሁሉም ወረዳዎች ተደራሽ ለማድረግ ነው ስራ እየተሰራ ያለው። ለአምስት ዓመት የሚቆይ ስምምነት ነው ከፕሮጀክቱ ጋር ግብርና ቢሮ ውል ወስዶ እየሰራ የሚገኘው አሁን በተያዘው እንግዲህ 120 ወረዳዎች 3 ሚሊዮን የሚደርሱ አርሶአደሮችን የሰብል መድን ሽፋን ተጠቃሚ ለማድረግ ነው ስራዎች እየተሰሩ ያለው። ይህ ደግሞ በተለይ ምርትና ምርታማነትን ከማሳደግ ባሻገር እንደሚታወቀው የግባት አቅርቦት በተለይ በሰው ሰራሽ ማዳበሪያ ላይ ያለው የዋጋ ንረትም ይታወቃልና ይህንን ደግሞ ከፍሎ የገዛ አርሶአደር ግባት በብድርም ሊሆን ይችላል። በተለያየ አማራጭ ገንዘብ አውጥቶ የገዛ አርሶአደር በተፈጥሮ በሰው ሰራሽ አደጋ ሰብሉ ሲወድም መልሶ የሚያገግምበት መንገድ ያስፈልጋልና ይህ ፕሮጀክት በተለይ የሰብል ሽፋን መድን ተጠቃሚ የሚሆኑ አርሶ አደሮች በጥናት ከተረጋገጠ በኋላ የአባልነት ሰርተፊኬታቸውም ስላለ ያንን መሰረት አድርገው የካሳ ክፍያ ይፈጽማል ማለት ነው። ክፍያ የሚፈጽሙትም ከባንክ ጋር በሚደረግ ስምምነት ሕጋዊነቱ በተረጋገጠ መንገድና ደረሰኝም ለከፈሉ አርሶ አደሮች የሚሰጥ መሆኑ የተረጋገጠው የሰብል ልማት ፈንድ ሽፋንን በተመለከተ ከተለያዩ ዞኖች የተገኙ የግብርና መምሪያ ኃላፊዎችን ጨምሮ ባለድርሻ አካላት በተገኙበት በዚህ በባሕር ዳር የግንዛቤ ማስጨበጫ የምክክር መድረክ እየተካሄደ ነው የሚገኘው። እነዚህና ሌሎች መረጃዎችን ደግሞ በማካተት በማታው በሚኖረን የዜና ዕወጃችን መረጃዎችን ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ለጊዜው ያለ መረጃ ይህን ይመስላል። አመሰግናለሁ። ሳምራዊት ሀይሉ ስለ መረጃዎቹ እናመሰግናለን። መልካም ጊዜ ቀጥለናል። በአማራ ክልል ያለውን የተራዘመ ግጭት በመፍታት የሕግ የበላይነትን ለማስከበር መንግስት በትኩረት ሊሰራ እንደሚገባ የህዝብ ተወካዮች ምክር ቤት አባላት ጠየቁ። በህዝቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎች እንዲፈቱ ክትትልና ድጋፍ እንደሚያደርጉ ም እንደራሴዎቹ ገልጸዋል። ካሳው መንጌ በአማራ ክልል የተፈጠረው የሰላም እጦት ችግር ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስን አስከትሏል። ከሰብአዊ እስከ ቁሳዊ ውድመትንም እያስከተለ ይገኛል። ችግሩን በሰላማዊ መንገድ ለመፍታትም የተለያዩ ጥረቶች እየተደረጉ ይገኛሉ። ህዝቡ ሰላም እንዲሰፍንለትና የልማት ስራዎች ተጠናክረው እንዲቀጥሉለት አጥብቆ እየጠየቀ መሆኑን በመራጭ ተመራጭ ውይይቶች ማረጋገጥ መቻላቸውን ከአሚኮ ጋር ቆይታ የነበራቸው የህዝብ ተወካዮች ምክር ቤት አባላት ገልጸዋል። ህብረተሰቡ ወደ ሰላም ወደ ልማት ለመመለስ ጥረት እየተደረገ ያለ ይሁን እንጂ አሁንም የሰላም ችግሩ ያልተቀረፈለት ስለሆነ አሁንም አካባቢው ሰላም እንዲሆንለት ይጠይቃል። ዛሬም በየአካባቢው ሰዎች ይታገታሉ። የተለያዩ ተቋማት ወይም የመንግስት ተቋማት አገልግሎት እየሰጡ አይደለም ያለ። በተለይ ትምህርት ቤቶች በገጠር ያሉ ትምህርት ቤቶች ሰው ልጆቻችን ትምህርት ቤት እየተማሩ አይደለም ያለ። ወደ ጤና ተቋማት ሄደን በነጻነት መታከም አልቻልንም። በተለያየ መንገድ ችግር ውስጥ ነው ያለን ስለሆነ መንግስት ህግና ስርዓትን ያስከብርልን ሰላማችንን ሊያመጣልን ይገባል በሚል ህዝቡ ይጠይቃል። በተለይ ከሰላሙ መደፍረስ ጋር በተያያዘ ሴቶች በጥቃት እየደረሰባቸው ያለበት ሁኔታ ነው ያለው። ባለ ሀብቱ መኖር አልቻለም፣ እየታገተ ነው። መጀመሪያው ነገር በሰላም ወጥተን በሰላም መግባት እንፈልጋለን። በሰላም ልጆቻችን ትምህርታቸውን እንዲከታተሉ እንፈልጋለን። እና መንግስት የቅድሚያ ቅድሚያ ሰጥቶ ሰላማችንን ያስከብርልን ነው። በክልሉ ሰላም እንዲሰፍንና የህግ የበላይነት እንዲረጋገጥ መንግስትና በየደረጃው ያለው አካል ሁሉ በትኩረት እንዲሰራ የበኩላቸውን ሚና እንደሚወጡም እንደራሴዎቹ ገልጸዋል። ስለዚህ አንዱና ዋናው እኛ እንደ ተወካዮች ምክር ቤት ሰላም እንዲመጣ በየደረጃው ያለ የመንግስት አካላት፣ የክልሉ መንግስት ብቻ አይደለም፣ የፌዴራል መንግስትም እንዲያገዝ የማገዝ ኃላፊነት አለበት። ህግና ስርዓትን የማስከበር በክልሉ ብቻ ሊከበር አይችልም። ሶ አሁን በጀመረው መንገድ አጠናክሮ ፈጥኖ ህግና ስርዓትን አስከብሮ ሰላም አስከብሮ መውጣት አለበት ብለን እናስባለን። ተወካዮች ምክር ቤት የምንሰራቸው ስራዎች አሉ። አስፈጻሚ አካል የሚተገበሩትን በተመሳሳይ መልኩ አስፈጻሚው አንድ ሁለት ብሎ ቆጥሮ እንዲፈጽም ከማድረግ አኳያ ክትትል ቁጥጥር የምናደርግበት ይሆናል ማለት ነው። የአማራ ህዝብ የሚያነሳቸው ጥያቄዎች በሰላማዊ መንገድ በኢትዮጵያዊነት ማዕቀፍ እንዲፈቱ ጥረት እየተደረገ ነው ያሉት እንደራሴዎቹ፣ ሁሉም አካል ችግሮች በሰላማዊ መንገድ በውይይት እንዲፈቱ በትኩረት ሊሰራ ይገባል ብለዋል። የመጀመሪያው መንግስት ማድረግ መቻል ያለበት ህግና ስርዓትን ማስከበር መቻል አለበት። አሁን የተጀመረው ህግና ስርዓትን የማስከበር ስራ በሰላማዊ መንገድ የወጡ ታጣቂዎችን ወይም ደግሞ በየአካባቢ ያለ ታጣቂዎች እነሱ በሰላማዊ መንገድ እንዲገቡ መንግስትም በሩ ክፍት ነው ለሰላም እነዚህ አካላት ወደ ሰላም መጥተው የህዝባችን ጥያቄ ፍትሐዊ በሆነ መልኩ እንዲፈታ ለማድረግ በርካታ ስራዎች እየተሰሩ ነው ያለው። በቀጣይ በክልሉ ሰላም እንዲሰፍንና የልማት ስራዎች ተጠናክረው እንዲቀጥሉ በየደረጃው ያለው የመንግስት መዋቅር ህዝብን በማሳተፍ በትኩረት መስራት ይገባዋልም ብለዋል። በጸጥታ ችግሩ ምክንያት የኑሮ ውድነቱ ይበልጥ የዜጎችን ህይወት እንዳይጎዳ በትኩረት እየተሰራ መሆኑን የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። ቢሮው ባለፈው ስምንት ወራት ገበያን ለማረጋጋት በሸማች ብረት ስራ በኩል ከ3.8 ሚሊዮን ኩንታል በላይ የግብርናና ኢንዱስትሪ ምርቶችን ለተጠቃሚዎች በቀጥታ እንዲደርስ ተደርጓልም ብሏል። ዘመኑ ይርጋ አርባ ከመቶ በላይ የሀገሪቱን ጥቅል ምርት የሚሸፍነው የአማራ ክልል በተከሰተው የጸጥታ ችግር ምክንያት ዜጎች በኑሮ ውድነት ችግር ውስጥ እንዲወድቁ እያደረገ ይገኛል። የሰላም መደፍረሱ ምርት በነጻነት ከቦታ ቦታ እንዳይዘዋውርና ህገወጥ ንግድ እንዲባባስ ምድል ፈጥሯል። የአማራ ክልል ንግድና ገበያ ልማት ቢሮም ባለፉት ስምንት ወራት የኑሮ ውድነቱን ለማረጋጋት ሰፊ ስራ መሰራቱን አስታውቋል። የቢሮው ኃላፊ ዶክተር ኢብራሂም ሞሐመድ ባለፉት ስምንት ወራት የምርት አቅርቦት ማሻሻል፣ ምርት ከአምራቹ በቀጥታ ለሸማች እንዲቀርብ ማድረግና የዘርፉን ህገ ወጥ ተዋናዮች የመከላከል ስራ በትኩረት እየተሰራ ነው ብለዋል። ባለፉት ስምንት ወራት ሶስት ነገሮች ላይ አተኩረን ሰርተናል። አንዱ የምርት አቅርቦቱን ማሻሻልና በግብርና በኩል በኢንዱስትሪ በኩል ለፍጆታ ምርት የሚሆነውን ምርት መጠኑን ማሻሻልና የተመረተውን ምርትም በገበያ ትስስር ደላላ ጣልቃ ሳይገባበት ለህብረተሰቡ የማቅረብ ጉዳይ ነው አንዱ የተሰራው ስራ። ሁለተኛው የተሰራው ስራ የገበያ ማዕከሎችን ሸማችና አምራች የሚገናኙባቸው የገበያ ማዕከላትን ማጠናከር። ሶስተኛው እንዲህም ሆኖ ህገወጥነት ገበያውን ስለሚረብሸው፣ ህገወጥነት በሸማቹና በአምራቹ መካከል ምንም እሴት ሳይጨምር ገበያውን በማርዘም ገበያውን የማስቸገር ባህሪው ከፍተኛ ስለሆነ እነዚህን ሶስት ነገሮች አስተሳስረን ሰርተናል። የንግድ ሰንሰለቱ እንዲያጠር በማድረግና የሸማች ማህበራትን አቅም በማጠናከር በበጀት ዓመቱ የእስካሁኑ የስራ እንቅስቃሴ ከ38 ሚሊዮን ኩንታል በላይ የግብርናና ኢንዱስትሪ ምርቶች ለተጠቃሚዎች በቀጥታ እንዲቀርብ መደረጉንም ነው ዶክተር ኢብራሂም የገለጹት። በአምራቾችና በሸማቾች ወይም በጀምላ ነጋዴዎች መካከል የገበያ ትስስር ፈጥረናል። እስካሁን ድረስ በዚህ የገበያ ትስስር 38 ሚሊየን ኩንታል የግብርናና የኢንዱስትሪ ምርት ለሸማቹ በቀጥታ እንዲቀርብ አድርገናል ይሄ እውነት ለመናገር መሰረት የጣለ ስራ ያለ ነው ብለን ነው የምንወስደው የሸማች ህብረት ስራ ማህበራት አሉ እነዚህን አቅማቸው እንዲጠናከር ማድረግ በመቻላችን ነው ይሄ የመጣው ወደ አንድ ቢሊየን የሚሆን ተዘዋሪ ብድር አቅርበንላቸዋል የመስሪያ ቦታ ተመቻችቶላቸዋል። በንግድ ስርዓቱ የምርት ዝውውር እንዲስተጓጎልና የኑሮ ውድነት እንዲባባስ የሚያደርጉ አካላትን ህብረተሰቡ ከመንግስት ጎን ሆኖ ሊከላከል ይገባል ያሉት ቢሮ ኃላፊው መንግስት ገበያውን ለማረጋጋት የሚያደርገውን ድጋፍን ማጠናክሮ ይቀጥላል ብለዋል። ባለንበት የጸጥታ ችግር ውስጥ ሆነን መንግስት የጸጥታ አካሉም ምርት ወደ ክልሉ እንዲመጣ እያደረገ ነው በትልቅ መስዋዕትነት። ከዚህ ጋር ተያይዞ ህብረተሰቡ ማድረግ ያለበት የኑሮ ውድነት ጫናው የሚያርፍ ህብረተሰቡ ላይ ነው ስለዚህ በየአካባቢው ያለን ዘራፊ ቡድን ዘወር በል ማለት ይጠበቅበታል ይሄ የምርት ፍሰት ጤናማ ስርዓቱን ጠብቆ ወደ ህብረተሰቡ መድረስ ካልቻለ እጥረት ይፈጠራል ስለዚህ የህብረተሰቡ ሚና በጣም ትልቅ ነው በክልሉ በንግድ ሂደቱ የሚስተዋሉ ህገወጥ የንግድ እንቅስቃሴዎችን ለመከላከል የሚከናወነው ተግባር ተጠናክሮ መቀጠሉም ተመላክተዋል በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ለ2017-18 የምርት ዘመን ለአርሶ አደሮች የአፈር ማዳበሪያ እየተሰራጨ ነው። በምርት ዘመኑ ከ50 ሺ ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን ታቅዶ ለዚህ ግብአት የሚውል ከ259 ሺ ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ለማሰራጨት እየተሰራ መሆኑን የወረዳው ግብርና ጽህፈት ቤት ገልጿል። ለተጨማሪ ዘገባ ንቁስን ታየው በተያዘው 2017 ለ2018 የምርት ዘመን ከ28000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ማሰራጨቱን በምዕራብ ጎጃም ዞን የጃቢ ጠህናን ወረዳ ግብርና ጽህፈት ቤት አስታውቋል። በምርት ዘመኑ ከ50 ሺ ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን መታቀዱን የገለጹት የወረዳው ግብርና ጽህፈት ቤት ኃላፊ አቶ አስቻለ ሞሴ 259538 ኩንታል የአፈር ማዳበሪያ ለአርሶ አደሮች ለማሰራጨት መታቀዱን ነግረውናል። እንደ ወረዳ በዚህ ዓመት ወደ 259538 ኩንታል የአፈር ማዳበሪያ እናቀርባለን ብለን በቀድ ይዘናል። 28878 ኩንታል እስካሁን በመጋዘናችን ቀርቧል። ስርጭት እየተካሄደ ነው። በተለይ አርሶ አደሩ መሬቱን መሰረት አድርጎ ደብተሩን እያረጋገጠ ህገወጥነትን የመቆጣጠር ማንኛውም ሰው ኃላፊነት እንዳለበት ተወያይተን ወደ ስራ ገብተናል። ኢጃቢ ጠናን ወረዳ ምክትል አስተዳዳሪ አቶ የቻለ እርጋ ምርትና ምርታማነትን ለማሳደግ የአፈር ማዳበሪያን በፍትዊነትና በወቅቱ ለማቅረብ ዝግጅት መደረጉንም ተናግረዋል። በአጠቃላይ እንደ ወረዳ የወረዳውን አቅም ግምት ውስጥ ያስገባ እቅድ ታቅዶ እቅዱ መሰረት አድርጎ ደግሞ የሚመለከተው ከዞን እስከ ክልል ያሉ አካል ለዚህ የሚሆነውን ለወረዳው የሚገባውን የአፈር ማዳበሪያ እየመደበልን ያለው ተወያይተን ማህበረሰቡንም በዚህ መንገድ አስገንዝበን የግባት ስርጭቱን በምታዩት ልክ የጀመርንበት ሁኔታ ነው ያለው፣ ማለት ነው። ትኩረት ተሰጥቶት በአግባቡ ተለይቶ እያንዳንዱ አርሶ አደር የሚገባውን ብቻ ነው የሚወስደው ማለት ነው። የአፈር ማዳበሪያውን በየቀበሌው ለአርሶ አደሮች ለማድረስ ትራንስፖርት መመቻቸቱንም ምክትል አስተዳዳሪ አክለዋል። ይህ ትራንስፖርትን ጉዳይ በተመለከተ አሁንም ቢሆን ሰው በየአካባቢ ያለውን የትራንስፖርት አማራጭ ሁሉ ይጠቀማል ማለት ነው። በጋሪ ሊጠቀም ይችላል፣ ባጃጆችን ሊጠቀም ይችላል በተለይ የጭነት ባጃጆች ማለት ነው። ከዚህም ከፍ ካለ በየትኛውም መስመር በከፍ ባሉ መኪኖችም ጭምር ግብአቱን ጭኖ መውሰድ የሚችልበት እድል አመቻችተናል ማለት ነው። ባለፈው ዓመት የአፈር ማዳበሪያ ለመውሰድ ለሳምንት ያህል ሲጉላሉ እንደነበር ያስታወሱት አርሶ አደሮች በዚህ ዓመት በወቅቱ ስለቀረበላቸው ምስጋናቸውን አቅርበዋል። የአምናው ድካም በጣም ኃይለኛ ድካም ደክሟል ህዝባችን። ቢያንስ ሳምንት ተኝቻለሁ ብለን ያለሰሳት ያለውን መሬት አለብሰን ከርመናል። አሁን በመጡ የዘንድሮ ግን በጥሩ ሁኔታ እየተሸኘን ነው። በራበጽም ይሄ ጎሸና አቋርጦ የመጣ ቀበሌ ይሄን ያክል ራብጥም እየተሰቃየ ውሎ አድሮ ከዚያም አልደረሰው ነው እስከ ስምንት ቀን ቆይቷል። ዛሬ ግን በአስቸኳይ ነው ተብለን እዚህ ማግኘታችን ግን በጣም ጥሩ ተስፋ ነው ብዬ አስባለሁ። የአፈር ማዳበሪያ ስርጭቱ በገራይ ህብረት ስራ ዩኒየን የተጀመረ ሲሆን በተለያዩ ዞሮች ለአርሶ አደሮች እንደሚቀርብም ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያስረዳል። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ባለፉት ዓመታት አላሰራ ያሉ ችግሮችን የሚፈታ ደንብ ስራ ላይ መዋሉን አመላከተ። ደንቡ የአንድ ወላጅ ምዝገባና ሌሎች ለማህበረሰቡ ለሰራተኛውም ችግር የሆነው የቆየ አሰራሮችን ምላሽ መላሽ የሰጠ መሆኑ ተገልጿል። አረጋዊ ታደሰ በወሳኝ ኩነቶች ምዝገባ የአንድ ሰው ከልደቱ እስከ ሞቱ ድረስ ያሉ ኩነቶች ተሰንደው ይያዛሉ። የተያዙ መረጃዎችም እንደ አስፈላጊነቱ ለሕግ፣ ለአስተዳደር፣ ለስታቲስቲክስ እና ለሌሎች ስራዎች መረጃነት ይውላል። የወሳኝ ኩነት ምዝገባ ለአንድ ሀገር ቀጣይ እድገት ከፍተኛ አስተዋጽኦ ያበረክታል። የወሳኝ ኩነቶች ምዝገባ በአማራ ክልል 2008 ዓ ም ላይ ተጀምሯል። ላለፉት ዓመታትም የተለያዩ ተግባራት ሲከናወኑ ቆይቷል። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት በ አሰራር ዙሪያ በታዩ ክፍተቶችና መፍትሄዎቻቸው ላይ ያተኮረ የስልጠና መድረክ ከሚመለከታቸው አካላት ጋር አዘጋጅቷል። ተቋሙ ከተፈጠረበት ግብና ለማኳያ ባለፉት ዓመታት አላሰሩ ያሉ ተግዳሮቶችን የሚመልስ አዲስ ደንብ መውጣቱን አመላክቷል። በደንቡ ከተሻሻሉ ጉዳዮች ውስጥ ለአሰራር እንቅፋት ሆኖ የቆየው የአንድ ወላጅ ምዝገባ አንዱ እንደነበር የስልጠናው ተሳታፊዎች ተናግረዋል። ከዚህ በፊት ሁለት ወላጆች ሲገኙ ብቻ ነበር ምዝገባ የሚከናወነው በተለይ የህፃናት መመዝገባ ላይ አሁን ደግሞ በአንድ ወላጅ መመዝገብ ስለሚቻል የሌላውን ወላጅ አንድ ወላጅ ተገኝቶ ሙሉውን መረጃ መስጠት ስለሚችል በዛ መንገድ ያለው ነገር ደግሞ እየተሻሻለ መጥቷል። ከአሁን በፊት በግልጽ ደንቡ የነበረው ደንብ ተተኪ አያስቀምጥም ነበር፣ የመዝገባ ተተኪዎችን አያስቀምጥም ነበር። አሁን ተተኪ ማለይ ተተክቶ መስራት እንዳለበት በተለይ የመዝጋቢ ባለሙያው የክብር መዝገብ ሹሙ በማይኖርበት ጊዜ እረፍተው የሚወጣበት ጊዜ ሌሎች ተግባር እንዲህ አይነት ማህበራዊ ችግሮችን በሚገጥሙበት ጊዜ ማን ተተክቶ ይሰራል የሚለውን ነው በግልጽ ያስቀመጠበት ሁኔታ አለ። የወሳኝ ኩነቶችን ምዝገባም ለማዘመን የሚረዳ ቴክኖሎጂ በአንዳንድ የክልሉ ዞኖች ላይ ተግባራዊ እየተደረገ ሲሆን ይህ ቴክኖሎጂ የምዝገባ ስርዓቱን ቀልጣፋ፣ ጉልበትና ድካምን የቆጠበ ነው ሲሉ የቴክኖሎጂው ተጠቃሚ አካባቢዎች ተናግረዋል። አራት ቀበሌዎች ናሉ እንደኛ እንደ አዲስ ዘመን ከተማ አስተዳደር አራቱም ቀበሌዎች ሁለቱ የኦንላይን ምዝገባ ጀምረናል። ኦንላይን ምዝገባ ከጀመርነ ሁለት አመት ሆኖና ላይ ቀጣይ የቀሩ ሁለት ቀበሌዎችን ደግሞ ወደዚያ እንደምናስገባ ነው። እንግዲህ በዞንም በክልል ማቅጣጫ እየተሰጠን ያለውን ና ጊዜ ቆጣቢ ነው። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ምክትል ኃላፊ አቶ ሞላ ትእዛዙ የአንድ ተቋም አገልግሎት መስጠት መጀመሩ የምዝገባ ሂደቱን እያፋጠነው መምጣቱን ተናግረዋል። በመሆኑም የወሳኝ ኩነቶች ምዝገባ አሁን ላይ 45 በመቶ ደርሷል ብለዋል። የአንድ ማዕከል ምዝገባ ነው እንግዲህ እናት በአንድ ማዕከል በአንድ ሰርቪስ በጤና ተቋም በሆስፒታል በጤና ጣቢያ የምዝገባ ስርአት እዚያው ሳለ የምስኮት የሚያገኙት እድል እንዲፈጠር ለማድረግ የፈጠርናቸው አጠቃላይ ስርአቶች እጅግ ለውጥ የመጣበት ያለበት ስርአት ስለሆነ ይህንም ባለፉት አመታት ወደ ዳንግላ አካባቢ ዳንግላ ከተማ ከየጀመር ነው ስርአት ዛሬ ወደ መቶ ሁለት ስድስት የጤና ተቋማት አካባቢ ሰፍቷል። በቀጣዮቹ አምስት አመታት ሙሉ በሙሉ የአማራ ክልል ሕዝብን በወሳኝ ኩነቶች ለመመዝገብ ተቋሙ አቅዶ እየሰራ ይገኛል ያሉት ምክትል ኃላፊው፣ ይህንን እውን ለማድረግ ይረዳ ዘንድም ስራ ላይ የዋለውን የበይነ መረብ ምዝገባ በሁሉም የክልሉ አካባቢዎች ተደራሽ ለማድረግ ታቅዶ እየተሰራ ይገኛልም ብለዋል። ባህርዳር ከተማ የጀመርነው ሰፍቶ ዛሬ ወደ ኮምቦልቻ ደሴና ጎንደር አስፍተነዋል። ክላውድ ምዝገባ ነው የተካሄደ ያለው። ፓካፕ አለው። ሶፍትዌሩም በኢንሳ ሰርቲፋይ ተደርጓል። የአማራ ክልል ከቨሬጅ ለማስፋት ያሰብነው በዚህ አመት በስምንቱ ከተሞቻችን ነው። ማስፋት የምናረጋግጠው ምን ማለት ነው? የሚቀሩን ቀጣይ ወልዲያ ይቀረናል፣ ደብረ ብርሃን ይቀረናል፣ ደብረ ማርቆስ ይቀረናል፣ ደብረ ታቦር ይቀሩናል። እነዚህን በዚህ ዓመት እንደርሳል ብለን እናስባለን። አገልግሎት ሰጭ ተቋም ከመሆኑ አኳያ የሰራተኛውን አቅም ማጎልበት እንዲሁም እየታዩ ያሉ ሕገወጥ አሰራሮችን ከመከላከል አኳያ ከሰራተኛው ጋር ምክክር በስልጠናው ላይ እንደሚደረግም ተመላክቷል። በመላው ኢትዮጵያ ህጋዊ የማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው አገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ናሽናል አይዲ የሚላክልዎትን ባለ ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ ይህን አይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም